በአምስት ዓመት በአስር ዓመት ለውጥ ያመጣል ብላችሁ ካሰባችሁ የትምህርት ስርዓት እንዴት እንደሚቀየር አታውቁም ማለት። በጣም ብዙ አሽቃባጭ ሰዎች አይተናቃለን። ጥገኛ የሆነ ሰው ባለሀብት አጠገብ ሲሆን የሆነ ማይነከረ እንደዚህ ያደርጋል። ሞላጫ፣ የጥቅም ሰው ነው። በገንዘብ የምትገዛ መሆን አለበት። የብልጽግና አባል፣ የብልጽግና መሳሪያ ነው። ቤት እንዲገነባላችሁ ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን፣ ከዚህ በላይ ብስራት ያለ አይመስለኝም። ያልተደራጃችሁ አትሞኙ፣ ተደራጁ። ዋናው ውሳኔው ነው። እናንተም አትተኙ። ከአብይ ዓመት አንድ ቤት እኮ በአንድ ዓመት የሚለው ቋንቋ ሲወጣ እኮ አቤት እንዴት እንደሚቀፍ የቤት ኪራይ ኬት፣ ምን አይነት የቤት ኪራይ ነው? በስድስት ሺህ ብሩ ደሞዝና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ አብይ አህመድ ወደ ጠፈር ሊሄድ ነው። ሰዎች ምን በለው ኮሜንት ጽፈዋል። ጌታ ሆይ፣ እኔ እስከ ግማሽ መንገድ ልከነዋል፣ ግማሹን መንገድ ተባበረ የአማራ ክልልን ህዝብ ክብር ዝቅ ያደረጉ፣ ያዋረዱ የሽፍትነት የዘረፋነት የእናንተ ነው። ልጆች መክራችሁ፣ ገስጻችሁ፣ አንጥታችሁ አስረክቡ፣ ይግቡ። በቃ እኛ ሁሉ ነገር ይብቃ። ለሰላም ስንል ሁሉን ትተናል። ወንድ ሲፈልጉ ፂም ሲፈልጉ ቀንድ ሲፈልጉ ጅራት አድርገው፣ ለጥፈውኛል። የህዝብ ኑሮ ወደ ምድራዊ ሲኦል የቀየሩ ነገስታቶች አይነት ነው ምድቷ ተቀምጦ ያለው እና ይሄ መንግስት በቆየ ቁጥር በህዝባችን ላይ ያለው አደጋ እየጨመረ ነው የሚሄደው እና አብረን ታግለን ይህንን መንግስት ከምድራችን እናስወግድ። የኢትዮጵያው ፕራይም ሚኒስትር አውሮፓን እየዞረ ነው አሉ እና በአንዳንድ በሄደበት ቦታዎች የተለያየ ተቃውሞ እየደረሰው እንደሆነ እየሰማን ነው እና ሁለት ካሳቁኝ ክስተቶች መካከል አንዱን አሳያችኋለሁ። አክቹዋሊ ይሄ የእኔ አይደለም። ውዱ ባለቤቴ እሱ ነው። የተቀየረው ካሪኩለም በእርግጥ ለውጥ አምጥቷል። ይሄ የያዝ ነው ሪፎርም በሶስት ዓመት በአራት ዓመት በአምስት ዓመት በአስር ዓመት ለውጥ ያመጣል ብላችሁ ካሰባችሁ የትምህርት ስርዓት እንዴት እንደሚቀየር አታውቁማል። የጄኔሬሽን ለውጥ ነው የሚያስፈልገው። የደረሰብን ስብራት ቀላል ስብራት አይደለም፣ በጣም በጣም ዲፕ ነው። በጣም ብዙ አሽቃባጮች አሽቃባጭ ሰዎች አይተናቃለን። እኔ አሽቃባጮች አሉ። በተለይ ኔፓ የሆነ ኔፓ ጥገኛ የሆነ ሰው ባለሀብት ጠገብ ሲሆን ምናምን መጠጥ ቤት ምናምን ይዛችሁት ስትገቡ ወይ መዝናኛ ቤት እሱ እንደማይከፍል ካወቀና ከፋዩ ሌላ ሰው ከሆነ የማያደርገው ነገር የለም ውሃላምጣለ ችን ልቅዳለ የሆነ ይለካሉ። እንደዚህ ያረጋል። ጥገኛ ስትሆን ነው። ራስ መተማመን ሳይኖረ ሲቀር፣ ብዙ ነገር ሲጎልብህ ነው። የዩኒቨርሲቲና የትምህርት እንትን ሞስት ኢምፖርታንት ፓርቱ ኬሚስትሪን ማዋቅህ ምናምን ብቻ አይደለም፣ ከሌላ የሰው ልጅ ጋር መኖር መቻል። በትንሽ በትልቁ በተጣላን ቁጥር ጠመንጃ የምንይዘው እኮ ዝም ብለን አይደለም። አት ኤንድ ኦፍ ዘ ዴይ ማስተማር ያለብን ማሰብና ሪዝን ማድረግ መቻል። አሁን እኮ ሪዝን የጠፋው እኮ የፈረንሳዩ ንጉስ፣ አይኔ ላይ የሆነ ነገር ገብቷል፣ ሁሌ ሰው እንደሳቀብኝ ነው። አይንሽን ታስተካከያለሽ፣ ጸጉርሽን ታስተካከያለሽ፣ ቅንዶሽን ታስተካከያለሽ ምንገራው ምክንያቱም እኔ ፕሮፌሽናል እንትን አደለሁም ግድ ብሎኝ ስለ ህዝብ ወጥቼ የምናገረው ነገር ሳይሞላልኝ ሳይሳካልኝ እየተቸኮልኩ እየተሯሯጥኩ ስለሆነ መመጣ ስ አንዳንዴ ጸጉሬ ያስተካክላለሁ፣ አንዳንዴ ቅንድቤ ያስተካክላለሁ። ኖርማል ፐርሰን ስለዚህ እንደ ኖርማል ሰው ነው ፈንክሽን የማድረገው። የፕሮግራማችን ዲሬክተር ባደረጉት ሪሰርች ይህ ጥፊ የደረሰባቸውን ፕሬዚዳንት ለምንድን ነው ብለን ስንጠይቅ መልሱ ይሄ ነው። በዚህ ምክንያት ነው አሉ በጥፊ የመታቻቸው የአማራ ክልልን ህዝብ ክብር ዝቅ ያደረጉ፣ አርቆ አስተዋይ የነበረን ህዝብ ያዋረዱ ልጆቻችን ናቸው ብላችሁ በድፍረት ተግባራቸውን አውግዛችሁ ትክክል አይደላችሁም ብላችሁ መመለስ እና መምከር፣ እንዳይሞቱ ህይወታቸውን ማትረፍ የአንድ ርዕሰ ብሔር ሰውዬ ታየ ጽቀ ስላሴ ከኢሕአፓ ጀምሮ ተማሪ ምናምን ተቃውሞ ምናምን ላይ ነበር 84 ላይ ፎረም 84 የሚባለው ህገ መንግስት አርቃቂ ሁላ ገብቷል። ኢሳያስ ስላሴ ከውጭ ሀገር ኢህአዴግ ሲገባ እሱ ከውጭ ገባ፣ ከውጭ ገባ። ሌላ ተሰውቶ በመጣ እሱ በአቋራጭ ከውጭ መጣና ና ፎረም 84 መሰረተ። ከነ ስዩም መስፍን ጋር ተቀራረበ። እዛው በቃ ባህሪው እንደዛ እድሜ ልኩ ባህሪው እንደዛ ነው። እድሜ ልኩ እንደዛ ነው። ይህንን እየተጸቃየ ያለን ህዝብ ለዳግም ስቃይ እንዳይዳርኩት መምከርና ኃላፊነት መውሰድ ይጠበቅብናል። ሰላማዊ ጥሪ፣ ሰላማዊ ውይይት፣ ያለቀድመ ሁኔታ ድርድር፣ ሌሎቹ ሁኔታዎችንም መጭ የሚችለውን ሁሉ ተራ ስለዚህ ጫካ የገቡትን የእናንተ ነው ልጆች መክራችሁ ገጽሳችሁ አንጥታችሁ አስረክቡ። እንዴት ከእንደዚህ ያለ ሉዘር ጋር በጣም ኋላ ቀር የሆነ አመለካከት ያለው አብይ፣ አህመድ ማለት ነው ከእውቀት እውቀት የሌለው አብይ የሚባል ከችሎታ ችሎታ የሌለው አብይ አህመድ የሚባል አገር ከመምራት መምራት የማይችል አብይ አህመድ የሚባል እንዴት ከአብይ አህመድ ጋር ትታያለህ? እንዴት ከአብይ አህመድ ጋር ትተቃቀፋለህ? በማለት ነው ያንን የመሰለ የቃሪያ ጥፊ ያቀመሰችው የሚል ሪፖርት ደርሶናል። እና እንደው ይህንን ከእናንተ ጋር ሼር ላድርገው ብለን ነው እና አብይ አህመድ ምንጠጋቸው ሁሉ መቅሰፍት ሆኗል ማለት ነው የሰማነው። እንደውም አንድ የሆነ ሰው ሲነግረኝ አብይ በእጁ ከነካ በኋላ የሆነ ነገር ነው የሚሆንብህ፣ ተብለዋልና የማክሮን የጥፊ ግሰጻ የደረሰበት አብይ አህመድ ጋር በመተቃቀፉ ነው የሚል ነው የደረሰን እና እንደው ይንሸር ላርጋችሁ ብዬ ነው በድር ምከሩ እንዲገባ ነው። በቅሬ ምከሩ እንዲገባ አድርጉ፣ ይግቡ። በቃ እኛ ሁሉ ነገር ይብቃ፣ ለሰላም ስንል ሁሉን ተተናል። አለ እኮ መንግስት። በድርድር የሚባለውን ከኛ ምንም የቀረ ነገር የለም አቋቁመናለም። የሃይማኖት አባቶቹና የሀገር ሽማግሌዎቹ የሚጠበቅባችሁን ሃይማኖታዊ አባትነት፣ ሽማግሌነት፣ የሀገር አስታራቂነት በተገቢ መንገድ እንትወጡ ምክሬ ነው በዚህ አጋጣሚ። አስመሳይ ነው፣ የሰው ስም አልጠቅስም እንጂ የአመት በዓል ትልቅ ሚኒስትር ቤት በግ ይዞ ይሄዳል በግ ጊፍት ማለት ሰርፕራይዝ ምን ማለት ነው? በአመት በዓል እኔ ለበጋን ሳለው ወይ ብሎታል። አንድ ሚኒስትር ትግራዋዊ ሚኒስትር ነው በጊፍት ይዞ አመት በዓል ይዞ መጣ። ምን ማለት ነው? እኔ ለበጋን ሳለው ወይ ምንድን ነው? በጊዜ መጣሁ ያለው። እስከዚህ ድረስ እኮ ትልቅ ሰው ሆኑ ሚኒስትር ቤት በጊዞ መሄድ። የአሁኑ ርዕሰ ብሔር ነው የኢትዮጵያ፣ አንቱ የሚባሉ የተከበሩ ፕሬዚደንት ናቸው። ድንክ ነው፣ ቁመቱም ድንክ ነው፣ ፖለቲካ አመለካከቱም ድንክ ነው፣ ሁሉ ነገሩ ድንክ ነው። ሌላ ሰሞኑን ካነበብኩትና በጣም ካሳቀኝ ኮሜንት ተሰቆ እንደው አንዳንዴ አንድ ኮሜንቶቹን ከእናንተ ጋር ሻር አረጋችኋሉ። ቢኮዝ ሂድን በቃ በስውር ያሉ ብዙ ኮሜዲያኖች አሉ እና እንደው ቢወጣና ቢታይላቸው ማለት ነው። አሁን በቀደም ያነበው ጣም ካሳቀኝ ኮሜንቶች ውስጥ አብይ አህመድ ወደ ጠፈር ሊሄድ ነው የሚል ዜና ተሰራጭቷል እና ሰዎች ምን ብለው ኮሜንት ጽፈዋል? ጌታ ሆይ እስከ ግማሽ መንገድ ልከነዋል፣ ግማሹን መንገድ ተባበረን። በጣም ያሳቀኝ ኮሜንት ነው በጣም መነጋገር እኮ ነው የጠፋው የሰው ልጅ ከሪዝን ወጥቶ በምን ተነጋግሮ እንደሚግባባ አላውቅም ሴልፎን ምናምን የሚባል ነገር ትምህርት ቤቶች እንዳይገቡ እየተወያየን ሶሻል ሚዲያ ልጆቻችንን እየገደልን እንዳይማሩ እያደረገ በደንብ እንዳያስቡ እያደረጋቸው ነው ጥሩ ውጤት ያመጡ መምህራን የመሆን ኢንትረስት የላቸው ሲሪየስ ኳሊቲ ይጥረታል ጌታቸው ረዳ ድንክ ያለበት ጉዳይ የአእምሮ ድንክ ለሰባተኛ ክፍል ነው አብይን ድንክ ነው ያለው ይሄ ከሁሉም በላይ ድንክ ነው ያስተሳሰብ ድንክ ነው ሞላጫ የጥቅም ሰው ነው የጥቅም ሰው ነው። ሎስ አንጀለስ በነበረበት ጊዜ በፈለይ የሰማነው አስገራሚ ታሪክ አለ። ለሚዲያው አንዳንዱ ስለማይመጥ ነው እንጂ ስታርባክስ ቁጭ ብሎ ወጪ ያወጣበት ስታርባክስ የስታርባክስ ረሴት አጠራቅሞ ነበር የሚሄደዋሉ ኤምባሲ፣ ወደ ኤምባሲ ለማወራረድ ኤምባሲ የስታርባክስ ጭምር ረሴት ይዞ የሚያወራረድ ትንሽ ማለት ትንሽ፣ እንዴት ብሎ የስታርባክስ ሂሳብ ያወራረድ። አሰብ፣ መምህርነትን የተከበረ ሙያ እንደገና ማድረግ አለብን። መምህርነት ለገንዘብ ተብሎ የሚገባበት አይደለም። የትም ሀገር ብትሄዱ ብዙ ከማይከፈለው ሴክተር አንዱ ትምህርት ነው። ከመምህርነት የሚገኘውን ኩራት፣ ክብር፣ ልጆችን ማፍራት በላይ ምን ጌታ ወይ እንደምንም ብለን እስከ ግማሽ መንገድ አድርሰነዋል። አጠር ግማሹን ተባብረን ውሰደው የሚለው እና በጣም ነው ያሳቀኝ። በጣም ሶፈኒ የጠፈር መንገዱ የፈለገ ኮስት ያድርገን አፎ እንደምን የምንላከው ግማሹን መንገድ ደግሞ እግዚአብሔር እንዲተባበረን እንጸልይ። በጣም ስላሳቀኝ ነው። የጌታቸው ቡችሎች ጫጥላቁጭ ብለው የሚውሉ ቆራርጠው ቆራርጠው ለቀት ነበር። እንደውም አንዱ ሰውዬ ወንድ አስመስሎ ርቁ ለቆኛል አጉቻ ይላ ባይላ እንደውም የምላልኩኝ ላሳያችሁ ወንድ ብሆን አልኩኝ። ዋው በጣም ነበር ማምረው ላሳያችሁ አንፎርቹኔትሊ የመምህራን ደሞዝ አንዴ ደሞዝ ልጨምር ሲባል የሚጨምረው በጣም ብዙ ስለሆነ መንግስት ከፊስካል ችግሩ ጋር አንጻር አይቶ እንትን ሌላ መንገድ መፈለግ አለብን። ድሮ ዩኒቨርሲቲ የተማራችሁ የኔ በጤያ ጁዛዎች ካላችሁ የመጣብን የሞራል ስብራት፣ ሁሉ ነገር በስርቆት የሚደረግ ነገር በጣም በጣም ብዙ ችግር ውስጥ እየከተትን ለምን ሁን ዋና ላይ ቁጭ አለ አናት ላይ ቁጭ አለና አብይ ምን አለው? ኢትዮጵያ የልማት እንቆቅልሽ ነበረባት ሀገር እንዴት ብዬ ነው ምለማው? እንዴት ብዬ ነው ምለማው የሚል እንቆቅልሽ መጣና በአቋራጭ ክቡር ዶክተር አብይ አህመድ ጠቅላይ ሚኒስትር አብይ አህመድ መጡና የኢትዮጵያ የልማት እንቆቅልሿን ቁልፍ አገኙት አለ ይሄ ሰውዬ። በኢህአደግ ጊዜ ነበር። ሚኒስትር ላይታ ነበር ኢንቴግሪቲ ያላቸው ጨዋ ሰዎች ሆኖ ልጆቻችንን ማሳደግ ምንም ምንም ምርጫ ያለ ጉዳይ። የትምህርት ስርዓታችን ምናልባት ስብራት አለው፣ እኔ ውድቀት ቢባል የተሻለ ነው። ለምንድ ነው ዝቅተኛ ካሊብር ያላችሁ ልጆች ለምንድ ነው ወደ መምህራን የሚመጡት የሚለው ነገር ያልተመለሰ ነገር ነው ለመናገር ወይም አላገኘው። ወደ ነጥቤ እገባለሁ። ሁልጊዜ ድርቅ ያለ ወር ማውራት አይጠቅም። እስኪ አንዳንዴ አንድ ራያ የሚባል አንድ ጫት ቃሚ አላሉ ወንድሁን ሴት የማይታወቅ ጾታው ራሱ አጠራጣሪ

ዋው ልጄ በቃ ይነው ይመስል ማለት ነው ሲያደርግ ብያልኩኝ እና ምክንያቱም የጌታቸው ተከታዮች በሙሉ ሲፈልጉ ፂም ሲፈልጉ ቀንድ ሲፈልጉ ጅራት አድርገው ለጥፈውኛል በየቦታው ይህም ሁሉ ችግር የወለደው ማነው ካል ለአማራ ተቆረቆርን የሚሉት ኃይሎች እየፈጠሩት ያለው የሽፍትነት የዘረፋነትና ወደዚህ ቀጠና ሰላም የለም ብሎ ባለሀብቱም ባለንብረቱ ነጋዴውም ከቦታ ቦታ ምርቱን በነፃነት ማጓጓዝ ባለመቻሉ የኢትዮጵያ ከተሞች እጣፋንታቸው መሰልጠንና መሰልጠን ኩር ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን ሲያስቡ እንቆቅልሽ ሆኖ የኖረውን የኢትዮጵያ የእድገት ጥያቄ ቁልፉን ለይቶ የማወቅና የመረዳት ጉዳይ ነው። እንደኔ አረዳድ የብርሃን ፍላጻውን የሰጠ ይመስለኛል። ይህ ሰው የኢህአዴግ ውስጥ ኢህአዴግ 27 ዓመት የነበረ ይመስላል። 27 ዓመት ኮ- ሙሉ በሙሉ ስልጣን ላይ ነበርኩ። ሙሉ በየቦታው ስለሚቀረጥ ገንዘብ ስለሚከፍል የዛ ነዳ ደግሞ ከተጠቃሚ ህብረተሰብ ላይ ስለሚጫን ነው ብለን እንሰብ የንብረቱን መውደም፣ የመኪና መቃጠሉን፣ የኑሮ ውድነቱ ሁሉ ማን አባባ ሰው ስንል እነዚህ ኃይሎች ናቸው። ውይይት፣ ሽምግልና፣ የሰላም ጥሪ፣ ምህረት፣ ድርድር ያለ ምንም ቅድመ ሁኔታ እኔ የሚያስቀኝ ምን እንደሆነ ታውቃላችሁ? ብልጽግና ሀሳብ የሚያወጣ ሀሳብ ጀኔሬት የሚያደርግ አዳዲስ ነገሮችን የሚያፈልቅ ጓርጎ ራሱ ነው የሚያስበው። መቼም አይነጥፉ በስሚደግፉ ማለት ብልጽግና ነው ጌታቸው ረዳም ቆሞ ቀር ሀሳብ የማያፈልቁ ቆሞ ቀር እያለ ሲናገር እንሰማል። ምንም አይነት ግን ሀሳብ ጌታቸው ሲያፈልቅ አላየ ነው። እሱ ብቻ ሳይሆን አክቲቪስቶቻቸው የነሱ ገንዘብ እየጎረሱ ገንዘብን የሚያጎርሷቸው ገንዘብ እየበሉ የሚከተሏቸው ሕሊና የሌላቸው ጭንቅላት የሌላቸው ኳሊፊኬሽኑ ድንቁርናና ብልግናቸው ብቻ የሆኑ የነሱ ተከታዮች ሀሳብ ማፍለቅ ስለማይችሉ ምንድን ነው የሚያደርጉት? የእኛን ሀሳብ ይወስዱና ዲስቶርት ያደርጉታል። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው ሲሆን ነው። ሶ ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋር ኦልሞስት ሁለት አመት የፈጀ ኔጎሽሽን ነው ስናካሄድ የቆየ ነው። ይሄ ሰው ይህ ምናል ኢትዮጵያ እኮ እየበረረች ነው። ኢትዮጵያ እኮ እየበረረች ነው። ይሄ እንከፍ በቃ ቁልፎ የኢትዮጵያ ልማት እኮ ጠቅላይ ሚኒስትሩ አግኝቷታል እኮ እየለማን ነው። ያው ኢትዮጵያ እንደነገርናችሁ ዘንድሮ የማሰባባት ዘመን ነው እንዳልናችሁ እየተነሳን ነው። ህጻናት ሲጫወቱ አንድ ክፍለ ከተማ ሄዶ ፎቶ ተነሶ ቪዲዮ ተነሶ ኢትዮጵያውያን ያጭበረብራል። ሪያሊቱ ምንድን ነው? በኢንዳስትሪ ፓርክ አካባቢ ያሉ ሰራተኞች ደሞዛቸው ስንት ነው? እና ታየዝቀ ስላሴ ጠቅላይ ሚኒስትሩ ፕሬዚደንቱ የሚዋሹት እንደዚህ ነው። ሀገሪቱ በእነዚህ እጅ ነው ያወደቀችው። መቶ 30 ሚሊዮን መሪዎች ፕሬዚደንቱም ይሄ ነው፣ ጠቅላይ ሚኒስትራችሁም ይሄ ነው። ከዛ ውስጥ ወደ መቶ 20 ቢሊየን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጀች ያለው ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝ እ ሰርፕራይዙ ይሄ ነው ዋናው። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። አብይ አህመድ የሚሰራበት አንዱ ሜትድ ማደናበር ነው፣ ዲሴፕሽን ነው፣ ዲስቶርሽን ነው እውነቱን ማጣመም ነው። ከዛ ውጭ ሌላቸው ኖታ የላቸውም። እና ብልጽግና ማለት የመሀይም ጥርቅም ነው። የሰዎች ንግግር ላይ እንኳን ሰርቆ ዲሲር የሚያደርግ ነው ብልጽግና ማለት። አንድ ከመሀላቸው አያችሁ እኛ ከአይምሮ ሀሳብ ነው የምናፈልግ ቢካዝ ዊ ሃብ ብራይት የሆነ ጭንቅላት አለን። እነሱ ግን ይሄ ስለሌላቸው ማፍለቅ ስለማይችሉ ሀሳብ አምጥተው ሀሳባችንን ድቤት ማድረግ ስለማይችሉ እኛ የምንናገረው በማጭበርበር በማታለል፣ በማወናበድ፣ ኤዲት በማድረግ ሌሎችን ማሳት ነው ብልጽግና ማለት ፎርጅድ ነው ውሸት ነው። የሚያውቁት ማጭበርበር ነው የሚያውቁት ማታለል ነው የሚያውቁት። መምህሩ 2575 የሚለውን ነገር አይችልም፣ አንችልም። ስለዚህ ይታሰብበት። በ25 ፐርሰንት እንዴት ይሟላ የሚለውን እናንተም ስሩ። ዋናው ውሳኔ ሆነ። መምህራን ቦታ ያስፈልገናል፣ ህንፃን ገንባ ስትሉ አመላልሰናቸዋል እንዴ? ዋሰን እኮ ወዲያው አንዳንዴ የልማትን ቆቁልሽ ቁልፍ አገኘው የተባለው የልማትን ቆቁልሽ የተገኘው እነዚህ የሆቴል ሰራተኛው ነው፣ ከሆቴል ትርፍራፊ ይዞ የሚሄድ ከፍተኛ ቀን ቀን ፋብሪካ ሲሰራ ውሎ ማታ ማታ በወሲብ ንግድ የሚሰማሩ እህቶቻችን ባሉበት ሀገር ነው። ታየ ዝቀስላሴ ሲቀልድብን የሚውለው እንደዚህ ነው። አሁን ሰውየው እንዳለው ማለት ነው። ወዳው ተቀብለን የወሰን ነው ሰላሳ ሚሊየን ነበር ያን ያልኩት፣ ግን የሰጠነው ነው ሀምሳ ሚሊየን ነው ጨምረን ነው የሰጠነው። አላጎደልንም። ቃላችንን ጠብቀን አሁንም እንዲገነባ እንፈልጋለን። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ። ትራንስፖርት በነጻ አገኙ፣ የከተማ አውቶቢስ። ከመምህር በላይ ማን ነው ሰርቭ የሚያደርገው? ማሳት ነው የሚያውቁት፣ ማወናበድ ነው የሚያውቁት። በመሀላቸው የተጠራቀሙት በሙሉ ያልተማሩ አንኤጁኬትድ ኢሊትሬት የሆኑ ናቸው። ይሄ የሚያሳየው እኔ አሁን ምን ያህል ኢንፍሉዌንስ እያደረግን እንዳለ ነው የሚያሳየው። የእኛን ሀሳብ አጣሞ ሲያቀርቡ፣ እንደኛ መናገር አይችሉም፣ እንደኛ ማሰብ አይችሉም፣ እንደኛ ማስረዳት አይችሉም፣ እንደኛ መግለጽ አይችሉም፣ እንደኛ ሀሳብ ጀነሬት ማድረግ አይችሉም። ስለዚህ በማጭበርበር ልክ አብይ አህመድ ዶክትሬት አለኝ ብሎ በማጭበርበር እንደመጣው ማለት ነው ኦፕሬት ታይም እንዲህ ሲያደረጉ የእነሱን አጨርባሪነት የሚያሳይ አብይ አህመድ ያለው ነገር በሙሉ ክሬዲንሻል የሌለው የውሸት የማጭበርበር የማታለም መሆኑን ሞር ን ሞር ነው የሚያሳዩ። እንደ ጤና ባለሙያ የሚከፈለው በጣም ትንሽ ነው። አዲስ አበባ ውስጥ ያሉትን የቤት ኪራዮች እናቃቸዋለን። እንደው ከከተማ ወጠን ራቅ ብለን እንኳን እንከራይ ብንል ትራንስፖርቱን እናቀዋለን። እየተከፈለን ያለ ደሞዝ ስራችንን የሚመጥን ባይሆንም ከአብይ አመት አንደበት ባንዳ የሚለው ቋንቋ ሲወጣ እኮ አቤት እንዴት እንደሚቀፍ እንደ ቶርቸር ቶርች አለው እንዳለ እንደ ቶርቸር ነው የሚቆጠረው። አብይ ባንዳ ሲል ቶርቸር በቃ እንዲሁ ይህን ቋንቋ ሊወጣ ቻለን የሚያስብል ነው። ባለፈው የዛሬ ወር ምረቃ ብላቴ ጦላይ ብር ሸለቆ በአንድ በአንድ ሳምንት ሲያስመርቁ የሰማ ነው። ውሃ ቅዳ ውሃ መልስ ነው። የቤት ኪራይ ኬት ምን አይነት የቤት ኪራይ ነው? በስድስት ሺህ ብር ውስጥ እንኳን ሳይበላ ሳይጠጣ ልኑር ቢል በምንድን ነው ተከራይቶ የሚኖረው? እነኚህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ እንደ ሀገር የተያዘ ጉዳይ ነው። እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው ወያል ነው። የእኛን ንግግር አጭበርብረው ሲያወጡት የአብይ አህመድ አጭበርባሪነቱን ነው የሚያሳየኝ። ኢንክሉዲንግ ከፒኤችዲ አለኝ ከዶክትሬት አለኝ ከሚለው ጀምሮ ሃይስኩል ያልጨረሰ ሰው ኤሌመንት ሃይ ስኩል በቅጡ ያልጨረሰ ሰው ዶክትሬት አለኝ የሚል የደረሰበት ኤግዛክት እሱ እንደሚያሳይ ለዚህ ነው የምላችሁ። ብልጽግና ማለት መወገድ ያለበት ነው፣ አረም ነው። ጌታቸው አብይ አህመድ የፖለቲካ ድንክ ነው። ትምህርት ማስረጃው ጀምሮ አደናጋሪ ነው አብይ አህመድ ማለት አዋቂ የተፈታ ጀማሪ መካኒክ እንደፈታው መኪና ነው። ለሸማቾች የብረት ስራ ማህበራት ሱቆች ያስፈልጋሉ። በከተማው ድጎማ ምርት እናድርስ ያልነው ይሄ ስለሚገባን ነው። አዳዲሶችንም ለመገንባት ብዙ ጥረት አድርገናል። ሶስት አዳዲስ ሆስፒታሎችን ነው። አበበች ጎበና እናቶችና ሕጻናት ሆስፒታል በዚህ ለውጥ ዘመን ነው። በዚህ ደረጃ እናት ተከብራ የተመረቁት ለምሳሌ ሀያ ዘጠኝ ሺ ናቸው። ካምፕ ውስጥ ገብተው ከካምፕ ዘለው የወጡ 12 ሺ ናቸው። በዛ ባች ብቻ ማለት ነው። ገብተው ግን ከካምፕ እያመለጡ ይሄዱ አስራ ሁለት ሺህ ናቸው። ከአጠቃላይ መከላከያ በሀገር አቀፍ ካለው አርሚ ደግሞ በስድስት ወር ውስጥ የጠፋው 18 ሺህ ነው፣ አጠቃላይ ከኢትዮጵያ ሰራዊት። ስለዚህ 29 ሺህ አስመረቀ በስድስት ወር ውስጥ ጠፍቶ ከአርሚ የጠፋው ደግሞ ሞተ። የተማረከ ብቻ አይደለም የጠፋ የተባለ 18 ሺህ ነው። ስንት ነው? በቃ ትርፍ ያለው ማለት ዘጠኝ ሺህ ብቻ ነው ያለው። እናት አንድ ክፍል ለብቻ ፕራይቬት ሩም አግኝታ ማዋለድ የጀመርነው በተቻለ መጠን አቅማችን በፈቀደ ደግሞ፣ ረጋ ብለን እነኚዎቹን መሳሪያ ሞልተንላቸው ባለሙያም ሟልተን ወደሚቀጥሉት ፊታችንን የምንመልስ ነው የሚሆነው። በገንዘብ የምትገዛ መሆን አለበት የብልጽግና አባል የብልጽግና መሳሪያ ለመሆን ስስ ብልጽግና ብልጽግና አባሎች ወይም የብልጽግና ተከታዮች ወይም የብልጽግና መሪዎች ተውቀት ሰናቱ እየጸዱ ናቸው። ብልጽግና የሚልከሰማችሁ ከብልጽግና ጀርባ መሀይምነት የሚላለ ብልጽግና የሚልከሰማችሁ ከብልጽግና ቀጥሎ ወንጀል የሚለ ከብልጽግና ቀጥሎ ድንቁርና የሚላል ከብልጽግና ቀጥሎ ብልግና ከብልጽግና ቀጥሎ መሀይምነት ከብልጽግና ቀጥሎ ስነስርዓት አለመኖር ተሳዳቢነት ብልጽግና ይ በአጠቃላይ ብልጽግና ፎርጅድ ነው። ከፍታው ስንል ያኔ ነው። ከሆድ ከጎጥ ከሰፈር ከብሄር ከንትን የዘለለ አስተሳሰብ ነበራቸው። እሱን እንኑረው። ብዙ ሀገራት እኮ በዛን ወቅት ግጭት ውስጥ ነበሩ በዘር በሃይማኖት ግጭት ውስጥ ነበሩ የኛ የተረጋጋች በአስተዳደሩም በህጉም በሁሉም ነገር የኢትዮጵያ መከላከያ ሰራዊት የውስጥ ታሪኩ ይሄ ነው ይሄ የሚያውቁት ያውቁታል ውስጥ ያሉት ኢትዮጵያ ምድር ላይ ስምንት ሰዓት ሰርቶ መኖር የማይቻልባት ኢትዮጵያ ያረጋት አብይ አህመድ የኢንዱስትሪ ፓርኮች ዜና ያው የኢትዮጵያ ገመና ስለሆነ ነው ስምንት ሰዓት ሰርቶ ህይወትን መምራት የማይችል ነው ኢትዮጵያ ምድር ላይ ያለብሰው ስምንት ሰዓት ሰርቶ ደህና ኑሮ መኖር የማይችል መንግስት ሰራተኛ ነው ኢትዮጵያ ምድር ላይ የተፈጠረው አብይ ግን ምንድን ነው የሚለው ኢትዮጵያ እኮ በያዝነው እቅድ መሰረት እየ እያበረርን ነው። የማሰራራት ጊዜ ነው። እያደግን ነው። ታየስ ቅስላሴም የእድገቱ ቁልፍ ጠቅላይ ሚኒስትሩ አግኝቷታል እኮ ነው የሚሉን። የተሻለ ለዓለም ያበረከተ ህዝብና ሀገር አሁን እንደገና በዚህ ደረጃ ተቀምጠን ተገኝተናል። አኗኗራችን ከጀመርንበት አኳይ አይመጥንም። አሁን የምናስበው ከጀመርንበት ከኖር ነው አኳይ አይመጥንም። አሁን ስለ ኢትዮጵያዊነት ያለን እይታ አይመጥንም። ሰላም እያለ የጦርነት የጦር አበጋስ ጦረኝ ፍቅር እያለ ጥላቸው አንድነት እያለ መበተን መደመር እያለ መቀነስ፣ ሃይማኖተኛ ነኝ ብሎ ጸረ ሃይማኖት የአብይ አህመድ አገልጋዮች በሙሉ በገንዘብ ገዝቶ የሰበሰባቸው አሽከሮቹ መሀይሞች ስለሆኑ በምንም ተአምር እኔ አሁን የብልጽግና ኮፒ አድርጌ አልጠቀምበትም። ለእኔ ብልጽግና ማለት እርም ነው፣ እርም ነው። ብልጽግና የነካውን አልነካም። ብልጽግና የደሰሰውን አልዳሰሰም። ብልጽግና ያየውን አላይም። ለምን እርም ነው ብዬ ስለማስብ የእነሱ የሆነ ምንም ነገር ልነካ አልፈልግም። ስለ ሰው ያለን እይታ ያን የጀመርንበት አሁን አይመጥንም። የትላንቱን እንሰብ ስንል መነሻችን ያ ነው። ለዚህ ህብረ ብሔራዊነትን ያከበረ ወንድማማችነት ታማማችነት ያከበረ በጋራ እድገትን መሰረት ያደረገ፣ በጎንደር እድገት ኦሮሞው አበርክቷል፣ ሌሎችም አበርክተዋል። ይመንት የጋራ ትስስር ውጤት ነው። የሰላምተ በተደጋጋሚ ያደርገናል። አሁንም አባቶች ተደራጅታችሁ አስገቡ። እንቅስቃሴዎች ነፃ ሆኖ እንዲደረጉ ከተፈለገ ከልባችሁ እዚህ ላይ ስራ ስሩ። ተደራጁና የሃይማኖት አባቶቹ ስራ መስራት እቺ ቁሞ ቀር የጌታቸው ረዳ አፉ የሚወጣው እንደም ቅጽል ሲሆን ቁሞ ቀር መሆን ያለበት ጌታቸው በኢህአዴግ ጊዜ እንደ መሽገር ተጠብቆ በቃ ደጋፊ ነኝ እያለ ዛሬ ጌታቸው አብይ አህመድን አራማጅ ተራማጅ፣ አገር ለዋጭ፣ አገር ቀያሪ ብሎ አገሪቱን የኢኮኖሚ ነፃነቷን አሳጥቶ በጥኝ ግዛት በወርልድ ባንክና በአይምፍ እግር ስር ወድቃት የምንም አይነት መብት እንዳይኖር የምንም ነፃነት እንዳይኖር ያደረገውን አብይ አህመድን ተራማጅ አገርን ያሳድጋል አገርን ያበለጸገ እያለ የነገረን ከዚህ የበለጠ ውድቀት አለ?